ሰላም ሰላም፣ ውድ ቤቱ ቤተሰቦቻችን እንዴት ናችሁልን? በሀገር ውስጥም በውጭም ያላችሁትን ሁላችሁንም ሰላም እያሉ ባላችሁበት ሰላማችሁ ብዝት ይበልልን። ያው ጠፍተናል፣ ያው የታወቀ ነው። ከዛሬ ቀን በኋላ ግን አንጠፋም ያው ትንሽ በአንዳንድ ነገራቶች ባለመግባባትም በምንም በብዙ ነገራቶች ትንሽ ለትንሽ ቀን ጠፍተን ነበረ። ግን ያው ዛሬ በሰላም ቢሆን ተመልሰናል። ያው ሁላችሁም ደሞ ተናፍቃችኋል፣ ቤተሰቦች እና ቤተሰብ፣ ዛሬ ያው በቆንጆ ነገር ላይ የመጣ ነው። ከዛ ሁላ ከግርግር ከጭቅጭቅ በኋላ ዛሬ ያው ደስ የሚል ጊዜ ከሄርሙዬ ጋር ለማሳለፍ አስበናል እና ቤተሰቦቼ ያው ሄርሙ በጣም ብዙ ጊዜ ያው ብታናደኝም ብትለኝም ምናምን ምንም ማለት የውሃ ነች። ያው ብዙ ጊዜ የምንጋጭበት ምክንያት የሆነ ካለመዋደድ ሳይሆን ያው በመዋደድ ውስጥ ያሉ ነገሮች ናቸው እንጂ እሷና በኔ በእሷና በኔ መሀል ምንም አይነት ችግር የለም። እና ቤተሰቦቼ ያው መጥፋታችን ነው ያው እሱን ያው ከዚህ በኋላ እንመለሳለን። ጥሩ ነገርም ይዘን እንመጣለን። ጠብ፣ ጭቅጭቅ ምናምን ቆሟል። በቃ ከዚህ በኋላ ምንም ነገር የለም። እና ቤተሰቦቼ ዛሬ ቆንጆ ቆንጆ ቀን ለማሳለፍ ከሄርሙዬ ጋር በጣም አስበናልና፣ ያው አብራችሁን ደግሞ እንደምትቆዩ አብራችሁ እስከ መጨረሻው እንደምትከታተሉ ተስፋ እናደርጋለን። እና ቤተሰቦች ያው ሄርሙ ማለት ያው ታውቃላችሁ፣ በጣም ምርጥ ልጅ ነች። ምን ልበላችሁ፣ ብቻ ምርጥ ልጅ ነች። እኔ እንጃ፣ ግን ያው በአንዳንድ ምክንያት ምክንያት በሆኑ ነገራቶች ያው እያናደረችኝ የተጣለነ ምን እያለም ያው እዚህ ደርሰናል። እስኪ ዛሬ ያው ቆንጆ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። እና ቤተሰቦች ሰዓት ስንት ነው? እስኪ ባለን ታይም ያው ቆንጆ ጊዜ ለማሳለፍ እንሞክራለን። እና ቤተሰቦቼ ያው የሄርሙና የኔን ነገር ታውቃላችሁ። ለመጀመሪያ ቀን ያው አልተቀበለችኝም ነበረ፣ እምቢ ብላ ነበረ። ዩቲዩብ አብረን ስንሰራ ያው ፍቅረኛ አይነት ምናምን ነገር ብዬ እንትንስል ጭራሽ አክሴፕት አላደረገችም ነበረ ሁላ ከዛ ሁላ ነገር በኋላ አልፈን እዚህ ድረስ ደርሰን ይሄ ሁላ ነገር እየተፈጠረ ኢቭን እስካሁን አብረናን አልተለያየንም፣ ወደፊትም አብረን እንቀጥላለን። ያው ታውቃላችሁ ከዚህ በፊት በጣም ብዙ ግርግር፣ ጭቅጭቅ ምናምን ነበረ። ግን ያው እኔ ያን ሁላ ነገር መርሳት እፈልጋለሁ። ረስ ቲም ጥሩ ነገር ማሳለፍ እፈልጋለሁ። እነዚህን አስር ቀናቶች ብቻ የጠፋውበት ምክንያት ትንሽ የማየውን ነገር ውስጥ ምናምን ሙድ ውስጥ ነበርኩኝ። ግን አሁን ከእሷ ጋር ያለኝ ነገር ተስተካክሏል። ምንም ጠብ የለብኝም ምንም አይነት ችግርም የለብኝም ከሷ ጋር። ያው እኔ ጠብ ያው ለማንም አይጠቅም ደስ አይልም እና ቤተሰቦች ሷ ጋር ያው በጣም ብዙ ግርግር ሆነ ጭቅጭቅም ሆነ መጣላት ሆነ ያው ነው ዩቲዩብ መስራት ከጀመርን በኋላ ነው የተፈጠረው እና ይሄ ነገር ያው በዛ መሃል ብዙ ነገራቶች ሲፈጠሩ ያው እሷ እና የኔ ነገርም እያየሁት መጣው ምናምን ጀስት በዛ ውስጥ ቫሊዩ ትልቅ ቫሊዩ እንዳለው የምታውቁት በፍቅር ውስጥ የሆነ መጣላት ሲኖር ምን ሲኖር ለዛ ሰው ብላችሁ የሆነ ነገር ስታደርጉ ኦሪያ ሰው ለእናንተ መስዋዕትነት ሲከፍል ብዙ ብዙ ነገሮች ያው በዩቲዩብም ቢሆን ምናምን ዩቲዩብ ከጀመርኩ በኋላ በጣም ብዙ ነገሮችን ከሷ ጋርኝ አይቻለሁኝ መጣላትም ሊሆን ይችላል ያው ፍቅርም ሊሆን ይችላል። ብዙ ነገራቶችን አይቻለሁ። ቤተሰቦቼ ያው ግን እናንተም ይሄን ሁላ ነገር እስካሁን ድረስ እየተከታተላችሁ የጠቡን ጠቡንም፣ ደስታውንም፣ ምኑንም፣ ሁሉንም አብራችሁ እየተከታተላችሁ እስካሁን ድረስ አብራችሁ አብራችሁኝ ስለነበራችሁ ሁላችሁም ደግሞ በጣም ነው ማመሰግናችሁ። ከዚህ በኋላ ግን በጥሩ በጥሩ ነገራቶች እንደምንመጣ ነው የምን ነግራችሁ። ጠብ ምናምን አይኖርም። እና ቤተሰቦቼ ዛሬ ቆንጆ ጊዜ እንደሚኖረን አልጠራጠርም። እና ሁላችሁንም ደሞ እንወዳችኋለን። ሰብስክራይብ እያረጋችሁ ነው። እና ቤተሰቦቼ ያው ከሷም ጋር ትንሽ ለትንሽ ቀናት ያከላል አልተገናኘም ነበር። ያው ተነፋፍቀናል ማለት ይቻላል። እና ትንሽ ቀን ተለያይተን ነበር። ተለያይተን ነበር ስላችሁ ኖርማል ያለ አንዳንድ ነገሮች ተጠፋፍተን ነበር። ግን ያው ዛሬ ተጠፋፍተን ጥሩ ቆንጆ ጊዜ ለማሳለፍ ቀጥሬያታለሁኝ። እና ደግሞ ደስ የሚለው ነገር የምትወደው ነገርም ይዤ እላታለሁኝ። ደስ እንደሚላት አልጠራጠርም። ደስ ይላታል ተስፋ አደርጋለሁ። ብቻ ብቻ እስኪ ያለውን ነገር አብረን እናያለን። እስከመጨረሻው ቪዲዮውን ማየት እንዳትረሱ። እና ቤተሰቦች ያው የቀጠርኳት እንደ እስከ ዛሬው ብዙ ጊዜ የምንገናኝባት የሷና የኔ ቦታ የሆነች ያለች እዛ ጋር ነው የቀጠርኳት። ያው እኔም ቦታው ጋር ደረስኩም እኩል ታይሚንግ ለመገናኘት ነው ያሰብነው በቃ አብረን እንሂድና ያለውን ነገር እናየዋለን። መቻችሁ እንዴ ማለት አልገባኝ። ምንድን ነው እየተካሄደ ያለው? አልገባኝ

እኔ ጉዳዩን አልጨረሳችሁም፣ አልገባኝም። ጉዳዩን ጨረሳና ሌላ ነገር አይደለም። አረ ቤት ስለመጣ በጣም ደብሮት ነበርና በቃ እስከዛሬ ለራሱ ታይ ምንም ምንም አይደለም። የለም። ባለፈው ጓስቲ ምናምን ስትጮህ ያልነበረ ዛሬ ደግሞ ጭራሽ ሲጀመር ነው። በራሷ ጉዳይ ጠረችኝ። እኔም በዛው አጋጣሚ እሷን ይቅርታ ለመጠየቅ ምክንያቱም ከዚህ በፊት ሴት ልጅ ለኔ በህይወቴ እጃን ስቻለቅም ተናድጄ ስላነሳሁባት ይቅርታ ለመጠየቅ ነው እና ባለፈ ደግሞ እኔ የራሴ ህይወት ራሱ የተበላሽብኝ ሰው ነኝ። እሺ፣ እና ካንተ ህይወት ጋር ምንም ያገናኝ ነገር የለም። ይሄ ጥርጣሬ ምናምን ምንም ነገር የለም ገባ

ዛሬ የማውራት ነበረብን ለአንተ ደግሞ እንደማገኘው መናገር አልፈለግኩም ነበር። ምክንያቱም አንተ በሌላ ነገር ስለምገምተው ነው። እና እንደዚህ አይነት መንገድ እኔ ሞራል ላይ ሆንክም አልሆንክም፣ ዋናው እሱን ከጠራሽው ለምን እኔን ጠራሽኝ? ስትጀምር እኔን ለማጨቃጨቅ ነው እንደጠራሽኝ፣ በእናትሽ ነው። በቃ እኔ ቪዲዮ ምናምን እኔ ቪዲዮ ምናምን አልፈልግም። በቃ እኔ ከእራሴ ጋር መሆን ነው። እኔ ነገርኩህ እኮ ቪዲዮውን እንትን ያልኩት የያዝኩትም ለእራስህ እና ለ ለምናሰልፈው ጊዜ ለመቅረጽ ነበረ እንጂ ሊላስቢ ምናምን አልነበረም። እንገባ አንተ መኖር ለራሱ አሁን ያገኘው እሱ መጣጠርሽ ነው ለምጣራሽ ነው። አላዛር፣ እኔ እንደዚህ ቶሎ የሚደርስ አልመሰለኝም። አንደኛ ሩቅ ነው ቤትና ሰዓት ቀድሞ ስለመጣ ነው እንጂ የተቀጣጠርንበት ሰዓት ገና ነበረ። ስለዚህ እሱ ፈጥኖ መጣ እና ጉዳዩን አልጨረሰም ነው የምትሉኝ? አልገባኝም። ከኔ ጋ ባለፈው ነገር የወጣ ነበር ይመስለኛል አላዛር ማነው ሌላ ችግር ውስጥ ነው። በጣም ጭንቀት ላይ ነው። ስለዚህ ምን ማለት ነው? የማሽካበት ጥሩ ስሜት ላይ አይደለም። አላዘር አንተ እንደምታስበው ሌላ ነገር አይደለም። እንዴ በእንደዚህ አይነት መልኩ ነው የምትጠብቂኝ ማለት ነው። ስንቀጣጠር አይደለም ማኑ። አንደኛ ነው አንተ እንደምትደርስ አላውቅም። ሰዓት ቀድመህ ላይ የመጣው ገባ ከወጣ ላይ ቀር ደግሞ እሱንም አዋርቼው አንተን የምትጠብቂ ጥሩ ጊዜ ነው ያሳልፋልን ብዬ ነው ያሰብኩት እንጂ የሆነ አላዛር ላይ እንድትናገሩ እሱ እንደመጥፎ ነገር እንድትቆጥሩ ማለት ነው ፈልጌ አይደለም ማኑ። አይ ችግር የለውም ያው ኖርማል ነው። ግን አንቺ የምር በጣም እየቀለድሽ እና በእኛ ላይ እየተጫወተሽ ያለውን ነገር ደግሞ ክፍተት እየፈጠርሽ ነው ያለሽ። ገባሽ? እዚህ ጋር ምንም ያደረግሽው ነገር የለም ጥሩ ነገር ያደረግሽ እና መስሉ ምናምን ከታይሽ ችግር የለውም፣ ይሁን ግን አላዛር ደግሞ እኔ እንጃ፣ ነገራቶችን ማሰፋፋት ትወዳለህ መሰለኝ። ምን እንደሆነ አላውቅም ያሰብከው ነገር ግን ሁለታችሁም ብቻ እንዳሙዳችሁ ጣጣ የለውም። ግን የምታራምዱት ሙድ ግን አይ ሙድ ደስ አይል። አንተ ቆይ በቃ አንተ ህይወቱ በጣም ነገሮች ጫፍ ሊደርሱብኛል

ትንሽ አትቆጠብ። አንተ ያማል። ቆይ እኔ ዛሬ ለምን እንደጠሮት ለምን? አይደለም፣ ለምን ሌላ ነገር። ቆይ ጥሩ፣ ግን በቃ ጥሩ ጊዜ እናሳልፋለን። በቃ እሱ ነው የጠሮት ላ ነገር፣ በቃ ላይ አይደለም የሆነ ነገር መኮትኮት አንተ እኮ ነው፣ ሁልጊዜ ነው ሁልጊዜ መጠራጠር የሆነ የሆነ እንደዚህ ነገሩ ጨርሶ ነገሩ አልቆ ደስ የሚል ጊዜ ልናሳልፍ አለበት። ይተከታተሉ ነገር ለሱ ጥያቄ መልስ ፈልጋለሁ። ትሰማኛለህ? ካንተ ጋር ልኝን እና ምን በቃ ዘላንት አልፈልግሽም ምን ፈልገሻል ምናምን የሚለው ላይ አትሄድ። በቃ እሱን የጠራሁት ለማውራት ነው፣ ምክንያቱም አላዛር ጥሩ ስሜት ላይ አይደለም። ነው እንጂ እኔ ሌላ ነገር ከሱ ጋር ፈልጌ ምናምን አይደለም። ቆይ ለምንድን ነው አንተ ባለፈው ያን ሁላ ነገር ማለት ምን ነው ችግር ሸልገበኝ አልገባኝም አንተ ምንም ነገር አላወራሁም ስለ ነገር በቃ ሲጀመር ነበር የት ነበር ነበር ምን መልሽ ይለኛ ምላሽ ፈልጋለሁ ሰማኛለ እኔ ምንም ያሻሸሁት ነገር የለም ምንም የለም በቃ አወር ደወልኩለት በቃ ጥሩ ስሜት ላይ አይደለም አወራሁት ሌላ ምንም ነገር የለም በቃ አንተ እንደምታስበው እኔ እያሸደበኩትም እያሻሸሁትም አይደለም ለመጀመሪያ ጊዜ አገኘሁትም ዛሬ ነው በቃ ኦኬ አሀ እና ሰማኛለስ እሺ ሁላ ተቸው ምናምንም አይደለም ግን በቃ ያለበትን ስሜት ጥሩ ስሜት ላይ አይደለም። እሺ ከዛስ? ከዛ ማ በቃ ለወሮ ጥሩ ዲቆ ነገር በቃ ጣልቃ መግባት

ለዛ ነው አይደል? የጠራሽው። ምን አይነት ጂንስ ቆይ አንቺ ቆይ፣ ነገር ቆይ። አሁን ግን ከመጀመሪያው ቀን ጀምሮ አንዴ የቤቱ ስቴጂ፣ አንዴ ደሞ ሄደሽ ስታገኙ ምን ምን ነገር ቆይ። ቀን በጣም እየጨመሩ እና ግራ እየገቡኝ ያሉት ነው። አልፈለግሽውም ያለው በጣም ግራ የገባኝ እኮ ነው። ከእኔ ጋር ያለው ነገር አልፈለግሽም፣ በቃ እነዚህ ሲመስለኝ እሱ ነው። በቃ ዋና ሳርጊትሽ ገባሽ። ጭራሽ ይባስ ብሎ ደሞ ዛሬ ጥሩ ጊዜ እና ሳለፍ አልተባብለን ሌላ ጦስ ፈጠርሽ። ሁልጊዜ ጦስ እንዳፈጠርሽ አይደበርሽም? ምን አይነት ነገር ነው የምታራምጁ? በሌላ ነገር ነው አይ ከእኔ ጋር ልታስማሚኝ፣ ለዛ ነው የጠራሽው። አይሰለችም

አይ ተንሱ ተይ እኮ ኒኮ ተኒኮ ካላ ዘርጋኩ ምን አንቀለቀለሽ? ነገር ነገር ፈልጌ አይደለም። እነሱ እነሱ ጭራሽ የማይሆን ነገር ውስጥ ነው ያሉት። ጭራሽ ነገር ሁላ ነገር አንቺ ነገር ማነሽ? አንቺ የራስሽን ጉዳይ ሳትጨረሽ ወደ ሰው ሂደሽ በማልቀስ አስሸፋፍን ከሃዲ ሁልጊዜ ግዜ እንዳትንጦለጠርሽ። በማልቀስ መሸፈን አስመሳኝ ነሽ። የሆነ የሆነ በጣም ያስመሳኝ እንትን ነፍራት ፊትሽ ላይ ይታያል እኮ ጭራሽ ደግሞ ጭራ አላዘርጋ ታደባደብኝ እንትን አልሽ። ኧረ ጭራ እኔ በቃ ነገራት፣ የምታረጊያቸው ነገራት በሙሉ በጣም ነው የሚደብሩት። ጫው እንትን ያልሽኝ በቃ ለእንታስማሚን ምናምን አዎ በማያገባሽ ነገር መግባት እሱ እንዳይደብረው። የትኛዋ ተቆርቋሪ ነሽ አንቺ? የትኛዋ እንትን ነሽ በማያገባሽ ነገር የምትቆረቆረው ማን ነሽ? ሳንች የውሸትን በታቀሻቅሻለሁ ከሃዲ ነሽ፣ አስመሳይ ነሽ። በቃ ብዙ ጊዜ እየገባሽ በየነገራ ነገሩ የሆነ ነገሮችን እጅሽ እያስገባሽ በቃ ያንንም ያንንም በቃ ለምን ትከጃለሽ? ከሃዲያት የሚለጥ የራስሽን ሕይወት መኖር ጀምሪ። ከኔ ጋር ያለሽን ነገር አሁን ተጨረስሽ፣ ገብቶኛል። አሁን በትክክል ገብቶኛል። ምክንያቱም ከዛ ሁላ ጊዜ በኋላ ሁላ ነገር ይህን ያህል ቀናቶች ለራሱ ጠፍተን ይሄን ያሉት እንትን ብለን ነገሮች አልቀዋል ብዬ ነበር ያሰብኩት። ጭራሽ አንቺ ነገር ረክረሽ ጠበቅሽኝ። ምንድነው እያደረግሽ ያለሽው ነገር አልገባኝም። ከኔ ጋር ያለሽን ነገር እንዳልፈለግሽው አይኑ አውቃለሁ ገባሽ? ግን ባለፈው ከሱ አለ ምን ነው በቃ ቾ ውሸትሽን በቃ ሁሉ ነገር በቃ አላውቅም። ብቻ አንቺ ምን እንደሆነ አላውቅም። ከኔ ጋር ያለሽን ነገር መጨረሻሽ ነው። ከዚህ በኋላ ያውም ያመንኩትም ያወቅሁት ገባሽ? ምን ምን ታ ከሀዲ ነሽ። ብዙ ጊዜ እኮ ከሀዲዎች ያለቅሳሉ። ውሸታችሁን የሚደብቁት በማልቀስ ነው። ገባሽ አይደል? ገባሽ ትክክለኛ ሰው ብትሆን ግን በውስጥሽ ላይ አረ ብቻ ነኝ እንጂ ገባሽ ምንም የሚቀይርልሽ ነገር ስለዚህ እኔ ከራዛር ጋር ነው በቃ ያለኝ ነገር ማለት ነው። ከዚህ በኋላ ምንም አይነት ጭቅጭቅ አልፈልግም። ምንም አይነት ግርግር አልፈልግም። አንቺም ከህይወት የመውጣት ካለብሽ ውጪ ሁላችሁ ሙጡልኝ ከህይወት ገባሽ አይደል? ምን ቀልቃላ ድሮም ቀልቃላ ምን ያደርጋል። በቃ ሁሉም በቃ መንቀልቀል በቃ ሁሉ ጊዜም በቃ ነገር ማስፋት ነገር ማውሳውስ። ጭራሽ ደግሞ ልታጣልኝ አይ እኔ ቤተሰቦችህ። ጭራሽ እኔ እንደዚህ አልፈለግኩም እንደዚህም መሆንም አልፈልግም እንደዚህ አይነት ንግግርም እንዲፈጠር አልፈልግም ነበር ግን ያው ማለት አላቅም። ብቻ ምን ማለት እንዳለብኝ ሁሉ አላቅም ማለት ነገሩ ምን ያህል እንደደረሰ። ጭራሽ ቤተሰቦቼ እኔ በቃ ጠፍቼ ነበረ ወደ ራሴ ለመመለስ ማስቤ ነበረ። እንደዚህ አይነት ጭቅጭቅ ነገር ግርግር ነገር አልፈልግም ብዬ ከሷም ጋር ወርተን ነበረ። ግን በቃ ያደረገችው ነገር ጭራሽ እኔ ህልም ነው የሆነብኝ እስካሁን የተፈጠረው ነገር በሙሉ ነው። እንጃ ላምንም አልቻልኩም። ምክንያቱም ጥሩ ጊዜ እናሳልፋለን ብያት ከዚህ በኋላ ጭቅጭቅ አይኖረንም፣ አንቺ ጋ ሰላም የሆነ ነገር ነው የምናሳልፈው ብያት ነበረ ያሰብኩት ግን ጭራሽ ያልጠበኩትና ምንም ያላሰብኩትን ነገር ነው ያገኘሁት። እሱም ደግሞ ጭራሽ ያን ሁላ ነገር አስ ቤተሰቦቼ እኔ ጭራሽ ከሱም እኮ ይቀር ኖርማል ነው፣ ምንም አያደርግልኝም ገባሽ። እሷ ጋዛ ጋዝ በመመታቷ ምናምን ያንን ስሜቷን ቢያጠፋላትና እንዲጠፋላት ሆነ ቢቀንስላት ብዬሽ አስቤ እንጂ እኔ የተለየ ነገር አስቤ አልነበረ፣ ቤተሰቦቼ ገባችሁ። እና ያው ምንም ቢሆን ምንም ግራ ገብቶኛል። እያደረገች ያለችው ነገር ሞር ደሞ ከሱ በላይ እሷ በጣም ደስ አይልም የምታራምደው ነገር ብቻ እኔ ይሁን ሌላ ምንም አይደለም። በዚህ አይነት መንገድ ከእሷ ጋር አንቀጥልም፣ አይኖረንም። እንደዚህ አይነት ጉዳይም ከዚህ በኋላ አይፈጠርም። ምክንያቱም እኔ የርዕስና አጀንዳ መዝጋት ፈልጋለሁኝ። እንደዚህ አይነት ነገር እንዲነሳም አልፈልግም። አላዛርም ጋር ጨርሻለሁኝ። ሄርሞንም ጋር ከዚህ በኋላ ጨርሻለሁኝ። ከዚህ በኋላ ምንም አይነት ነገር አይኖረንም። ቤተሰቦች ያው ይሄ ነገር ላሳያችሁም አልፈለኩም ነበር። ዛሬ ጥሩ ጥሩ ቀንና ጥሩ ጊዜ ይኖረናል ብዬ ነበር ያሳለፍኩት። እሱን ነገር ነበር ላሳያችሁም የፈለግኩት ያው ግን እንደ ጠበኩት እና እንዳሰብኩት አልነበረም ነገሮች ዙሯል ወደ ሌላ አንዳንዴ ያው ደስታን ስንፈልግ ሰንፈልቅ ድብርትም ይመጣል እሱም ደግሞ አምኜ ተቀብያለሁኝ ምክንያቱም ከዚህ በላይ እኔ ምንም እንትን አይደለም እባክሽ ያው ዩቲዩብ ማቆም ካለብኝ ዩቲዩብን አቆማለሁ እንጂ ከዚህ በኋላ እንደዛ አይነት ግርግር ጭቅጭቅ ነገር አልፈልግም በቃ እንደዛ አይነት ይሄጣብ ይብቃኝ ብያለሁ ከዚህ በኋላ እሷም ጋር ያለኝ ነገር መቆም ካለበት ይቆማል በቃ እኔ ከዚህ በኋላ በቃ ምንም እንትን ያለኝ ነገር የለም። እንዲቆም ነው የምፈልገው። ብቻ ሁላችሁም ሰላማችሁን ብዝት ያድርገው ባላችሁበት ሁላችሁም ሰላማችሁ ይብዛልኝ። ችግሬ ነው ያው ከራሴ ጋውኝ ይፈታለሁኝ። ሁላችሁንም ወዳችኋለሁኝ። እንደዚህ አይነት ነገር እያመጣሁባችሁም ስለሆነ ደግሞ በጣም ይቅርታ ቤተሰቦች። ሁላችሁን በጣም ነው የምወዳችሁ። መልካም ጊዜ።